ሰላም ጤና ይስጥልኝ ውድ ኦርቶዶክሳውያን እንኳን ወደ ነቢዩ ዳንኤል ኦርቶዶክስ ቲዩብ በሰላም መጣችሁ እያልኩኝ በዚህ ቻናል ላይ እንግዲህ የተለያዩ ኦርቶዶክስ መዝሙሮች፣ ከተለያዩ አባቶች የተሰጡ ኦርቶዶክሳዊ ይዘት ያላቸው ስብከቶች፣ ኦርቶዶክሳዊ ሰዓቱንና ጊዜውን የጠበቀ ተከታታይ የሆነ የሆኑ ኦርቶዶክሳዊ ኦርቶዶክሳዊ ቪዲዮዎችን እንሰራለን። ይህን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን ማለት ነው። ወደዚህ ቻናል አዲስ ለምትመጡ የቻናሉ ቤተሰቦች ሰብስክራይብ እንድታደርጉ እንጠይቃለን በእግዚአብሔር ስም እንጠይቃለን ማለት ነው። እንግዲህ በዚህ ቻናል ላይ እየለቀቅናቸው ያሉ ኦርቶዶክሳዊ ይዘት ያላቸው ቪዲዮዎች እና መዝሙሮች እንዲሁም ስብከቶች አስተማሪ ስለሆኑ እና ነፍስወትን የነፍስወት ምግብ የሚያገኙበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መልካም ጊዜ እንድታሳልፉ ከወዲሁ እንመኛለን። መልካም ጊዜ ይሁንላችሁ። መልካም ጊዜ ይሁንልን።